ይሄ መስከረም ዘጠኝ ቀን 2024 ዓ ም እንግዲህ መመሳይ ያዘጋጁት ነው። ከሰባት ወር ወደ ስምንት ወር እየሆነ ምን ብለው ነበር ከስምንት ወር በፊት? ነገሮች የተቀያየሩ እየተቀያየሩ ነው። በዚህ ፍጥነት የአብይ አህመድ ሰራዊት ይዞታውን ምሽጉን እየተወ ካምፑን እየለቀቀ በገፍ ይማረካል ብሎ የገመተ በእርግጥ አልነበረም። አብይ አህመድ ለመስከረም አጋማሽ ድራሹን አጠፋዋለሁ ትንሽ ጊዜ ስጡኝ በሚል ለስምንተኛ ጊዜ ያሰማራው ሰራዊቱ አከርካሪው ተመትቶ በከፍተኛ ቁጥር ምርኮ ሲሆን የተቀረው ለውጊያ ብቁ በማይሆኑበት ሁኔታ ከጥቅም ውጭ የተደረገ ነው። አብይ አህመድ በኢትዮጵያን ል የእርስ በርስ ጦርነት መጫር የስልጣን እድሜ ማራዘሚያ ብቸኛ መንገድ አድርጎት ላለፉት ስድስት ዓመታት በትግራይ በኦሮሚያና በአማራ ክልሎች የኢትዮጵያ ልጆች አንዳቸው አንዳቸው ላይ የሞት ጥሪ የሚያውጁበትን መተላለቅ ሲያስፈጽም ሲመራ ሲያሰማራ ኖሯል። በአራት ኪሎ እስከ ቆየ ድረስ ይህ ድርጊቱ የሚቀጥል እንደሚሆን እሱም የሚደብቀው አልሆነም። በአማራ ክልል ሰራዊቱ እየረገፈ ነው። ባለፉት ሶስት ሳምንታት ብቻ በት ትንሹ አምስት ሺህ የሚደርሱ የአብይ አህመድ ወታደሮች አማራ ክልል ላይ ሕይወታቸውን አጥተዋል። በሺዎች የሚቆጠሩት ተማርከዋል። ሰሞኑን ጎንደር አይምባ ላይ የተፈጸመው ጥቃት የአብይ አህመድ ሰራዊት በአማራ ክልል እድሜው እንደሚያጥር በግልጽ ያመላከተ ክስተት ሆኖ ለኢትዮጵያውያን ጆሮና አይን ደርሷል። በሰሜን ወሎ ቃሊም ላይም የሆነው ለአብይ አህመድ አገዛዝ ወገብ የሚቆርጥ መርዶ ነበር ማለት ይቻላል። ባለፉት ሁለት ቀናት በወሎ በሸዋ በጎጃምና በጎንደር የተሰሙ የፋኖ የድል ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። አንቲ ሀገሬ ጎበዝ ነው። ሰሜን ወሎ ቆቦና ወልዲያ መሃል የሚገኘው ቃሊም በተሰኘች አካባቢ የተፈጸመው ገድል በፋኖ የትግል ታሪክ ጎልቶ ከሚጠቀሱት የአውደ ውጊያ ክስተቶች ዋነኛው ሆኖ ተመዝግቧል። የአማራ ፋኖ በወሎ የአሳምነው ሻለቃ በአገዛዙ አርባ ስምንተኛ ሬጅመንት ላይ ባደረሰው ምት ከአንድ መቶ ሀምሳ በላይ ምርኮኞችን የያዘ ሲሆን በርካቶችን ከጥቅም ውጭ ማድረጉ ታውቋል። አርበኛ ሞገስ የአማራ ፋኖ በወሎ የፖለቲካ ጉዳዮች ምክትል ኃላፊ ለአንከር ሚዲያ እንደገለጸው በየአቅጣጫው እየተደረገ ያለው ተጋድሎ በቅርቡ የወሎን ምድር ሙሉ በሙሉ ከብልጽግና መዋቅር ነፃ የሚያደርገው ነው። ታዘቡ። ከስምንት ወር በፊት ከስምንት ወር በፊት ከስምንት ወር በፊት በኋላ እንደ አማራ ፋኖ በወሎ ከፍተኛ ድል እየተደረገ ነው የሚገኘው። እንግዲ ከነዚህ ድሎች መካከል አጠቃላይ ውጊያ ስለሆነ ያለው የወሎ ምድር ላይ በትናንትናው ዕለት የአማራ ፋኖ በወሎ በወርካው ምሬ ወዳጆ የሚመራው ማለት ነው ሁሉም ክፍለ ጦሮች የተቀናጀ ጥቃት በመክፈት ወልዲያን እና ቆቦን ሰሞኑን ማስገባታቸው ይታወቃል። ሁሉም አካባቢ ውጊያ መሆኑ ይታወቃል። ከነዚህ መካከል እንግዲህ በትናንትና ሁለት ምሽት አካባቢ በተደረገ ከፍተኛ ማቃትና የውጊያ ትንቅንቅ የሰመነኩ ነጦር በተለይ ደግሞ ፋኖ በ ዘመቻ መሪ በፋኖ አርበኛ በለጠ ሸጋው የሚመራው ማለት ነው። ከፍተኛ ድልን በማስገኘት እንግዲህ በትናንትና ሁለት እስከ ሌሊት ድረስ በተደረገ ውጊያ አንድ ሙሉ ሬጅመንት የአገዛዙን ኃይል በመምታት እና በመደምሰስ የአንድ ሙሉ ሬጅመንት ነው ሙሉ በሙሉ የተደመሰሰ ማለት ነው። በዚህም እንግዲህ ከምንጊዜውም በበለጠ እና በተሻለ ሁኔታ በዚህ ውጊያ አንድ ዲሽካ፣ ሁለት ሞተር፣ ሶስት ብሬን እና አራት ስናይፐሮችን እንዲሁም አጠቃላይ ሁለት መቶ የሚበልጡ የነፍስ ወከፍ መሳሪያዎችን መማረክ ችሏል። እንግዲህ በዚህም ከመቶ ሀምሳ በላይ ምርኮኛ እጃቸው ላይ እንደሚገኝ እዛው ውጊያው ላይ እየተሳተፉ ያሉት ጓዶቻችን እየነገሩን ነው። እንግዲህ አሁንም እዛው አካባቢ ውጊያ ነው የሚገኘው፣ አጠቃላይ የሰሜን ወሎ ቀጠና ማለት ነው የኮንዲያ ዙሪያን ጨምሮ እስከ ቁቡ ባሉት አካባቢዎች። በጣም የሚገርመው ነገር ተወርባሪዎቹ የመረፋነ ጎሉ የዋርካው መራ የወዳጆ ልጆች ማለት ነው ይህንን ድል በተለየ ብቃት መስዋዕትነት፣ በማይጠይቅ ሁኔታ ድልን እያስተመዘገቡ ይገኛሉ። ይሄ ነው ያለው ድል ከፍተኛ ድል። ምናልባት ዋርካው ደህና ነው እንግዲህ የሚያስታውቁትን ሪዎች እና ምናልባት አንድ ሬጅመንት ሲባል ምን ያህል ነው እንደ ሀይሉ ሊታወቅ ይችላል። ሙሉ በሙሉም ተደመሰሰ ሲባል ከጥቅም ውጭ የወጣበት ሁኔታ እንዴት ነው ሊገለጽ የሚችለው በሙት ና በምርቆኛም ለው ዝርዝሩ መረጃ አለ። እንግዲህ ይህ ነገሮችን ላይ በአንድ ክፍለ ጦር ውስጥ ያገዛዙ ማለት ነው አምስት ሬጅመንቶች ናቸው የሚገኙት እንግዲህ በነባሩ አወቃቀር እስከ አምስት መቶ ስድስት መቶ እስከ ሰባት መቶ የሚደርስ ነው የአንድ ሬጅመንት የሰው ሀይል ማለት ነው። ነገር ግን አገዛዙ ሁሉም ሬጅመንቶች እየተመጡ ስለተመናመኑ ቢበዛ እስከ ሶስት መቶ ሀይል ነው የሚሆነው አጠቃላይ በተለምዳው ይህ ሶስት መቶ የሚሊት ሀይል ነው ሙሉ በሙሉ የተመጣው አንድ ሬጅመንት ሲባል እንግዲህ መቶ ሀምሳ በላይ ምርኮኛ እንግዲህ ወደ ሁለት መቶ ይጠጋል ብለኛል፣ ቅድም በደረሰኝ መረጃ፣ አጠቃላይ በእጃቸው ላይ የሚገኝ ምርኮኛ ማለት ነው። ስለዚህ የተሰዋው የሞተው ጥናት የተደመሰሰው ሀይል በዚሁ ልክ ሊሆን እንደሚችል ነው። እንግዲህ ይሄ አለፍ አለፍ ሲል ከድሎቹ መካከል ገለን ያሉ ድሎችን ነው ለአንተ መረጃ የሰጠው እንጂ አብዛኛው በየጊዜው በርካታ ድል ነው ያለው። ምንጊዜም በየደቂቃው የሚጠፋ ያገዛዙ ሀይል አለ። እንግዲህ እነሱና ዐቢይ አህመድ አዲስ አበባ ላይ ሽርሽር ላይ ናቸው። ከስምንት ወር በፊት ከስምንት ወር በፊት በአፍ ብቻ ይህንን የኢትዮጵያ ከስምንት ወር በፊት ጳጉሜ ውስጥ ነው ይሄ ኢትዮጵያውያን እንግዲህ እያስተጁ ነው የሚገኙት ከስምንት ወር በፊት ህይወት እንግዲህ በአጠቃላይ በትላንትና ምሽት በተደረገው ውጊያ ከመቶ ሀምሳ በላይ የሚሆን የአገዛዙ ሀይል ሙትና ቁስለኛ እንደሆነ ነው ያለው ሁኔታ በግምት እንግዲህ። ሰሞኑን በትክክል ቁጠሩ፣ ሰሜን ወሎ አካባቢዎች የምታደርጓቸው የማጥቃት እንቅስቃሴዎች ሰፊ ቦታ የሸፈኑ ናቸው። እስቲ በከተማ በመቆጣጠር የሚሆን ይዞታን በሚያዝባ አጠቃላይ አገዛዙን መዋቅር በማፈራረስ ረገድ ምን ያህል በሰሜን ወሎ የአገዛዙ ውስጥ አጠቃላይ እንቅስቃሴ ተገድቧል ወይም ደግሞ ከጥቅሙ ውጭ ወጥታል፣ በእናንተ የበላይነት ነገሮች ከስምንት ወር በፊት ማለት እንችላለን። አዎ እንዳልኩ ነው። ምንጊዜ ምናስ ብቻ ያለው አገዛዝ ነው ያለው እ አማራ ክልል እናንተ ነው እንጂ በተግባር አቅም የሌለው ምንም ማድረግ የማይችል ታዲያ ምን ትጠብቃለህ? አሸንፋት መጣም የሚል ግና መዋቅር የለን በነገራችን ላይ አለ ማለት የሚቻል ያለበትን ደግሞ በተለይ አንድ መሪ በሚሰዋ እነሱ ስም በሚሰየሩ ዘመቻዎች በተለያየ ሁኔታ ሰራዊቱ በከፍተኛ ሁኔታ የመነቃቀብ ስሜት ስላለው አሁን በዚህ ሰመን በአሁኑ ወቅት የሚደረጉ አጠቃላይ እንደሁሉ ምድር የሚደረጉ ጉዳዮች እጅግ ያለው እንኳን አለው ለማለት የሚሞክረው የብልጽግና ሀይል እንኳን እየተሽመደመደ በየከተማዎች አሁን ትልቅ ከተማዎች ላይ በመጠቅመም ጭምር ነው ያለው፣ ከመባድ መሳሪያዎች በማሸሽ ጭምር ነው ያለው። እንደ አጠቃላይ ግን ተግባራዊ የሚሆን የብልጽግና መዋቅር የለም። አሁን ሁሉም እውነት ለመናገር ምናልባት በዚህ ቅርብ ቀናት ወይም በቅርብ ሳምንታት ሊሆን ይችላል። እንግዲህ የውጊያ ጠበብቶች ስለሆነ የሚያውቁት እያንዳንዷ ውጊያ በቅ ስለሆነ የምትመራው እያንዳንዷ የማጥቃት እርምጃ የመምታትና የመደምሰስ እርምጃዎች የውጊያ ጠበብቶች ናቸው የሚመሩት። ነገር ግን በቅርብ ጊዜ ምናልባትም ሁሉ ምድርም ነጻ እንዲሆን ነው ያለው ሁኔታ የሚያሳይህም፣ የሰራዊታችን የፋኖ ሀይል መነቃቃት፣ የህዝቡ ትግል አጠቃላይ እየተደረጉ ያሉ ድሎች እየተፈጠሩ ያሉ ይህን እያየ ሰው እንዴት አይጠይቅም? እኔ አሁን ሰው ሰው ለምንድን ነው የማይጠይቀው? ለምን አይጠይቅም? ይህን እያየ ምንድን ነው የሚጠብቀው? በጣም ነው የሚያሳዝነው። ይህንን እያየ ለምን አይጠይቅም? ይሄ ከስምንት ወር በፊት አግሚ አካባቢ ላይ እንዴት ያወራል? ምላስ ብቻ ነው ምናምን ይንቃሉ። ከናቃችሁት ቶሎ አትገቡም አጠይቋቸውም ጠይቋቸው እስኪ ዝም ብላችሁ የምትነዱ ሰዎች ካላችሁ እና በአገዛዙ ኃይል የመዋጋት ኮጅ የሌለው ሰራዊት እየተበታተነ ስለሆነ ያለው አንድ ስ በተተኮሰ ጥይጦር አንድ ጋንታ የአገዛዙ ኃይል ነው የሚደነብረው። ሩጫ ነው እንግዲህ ማለት ነው የሚመስል ሩጫ ነው እና ቆሞ የመዋጋት አቅም የለውም። ስነልቦና የመዋጋት ስነልቦና የለውም። ይህ የሆነው ደግሞ የሚዋጋበት ምክንያት ኮስል የለው ህዝብ ጋር ስለሆነ እየታገለ ያለው ። ስለዚህ ከዚህ አንጻር ምናልባትም በቅርብ እንደ ወሉ የወሉ ምድር ነፃ ይሆናል የሚል ተስፋ አለን። ሁለቱ የአማራ ፋኖ እዞች የሚደረጉት ተጋድሎዎች ባሳለፍነው ሳምንትም ተጠናክሮ ቀጥሏል። የአማራ ፋኖ ሸዋ እዝ ሰሞኑን ምራ ቤቴ አካባቢም ድል ያደረገበት ጥቃት መፈጸሙን አስታውቋል። ከአዲስ አበባ በለሚ አድርጎ ወደ አለም ከተማ ለአብይ አህመድ ሰራዊት ስንቅ ለማድረስ ሲጓዙ በነበሩ ተሽከርካሪዎች ላይ ጀማ በረሃ በሚባል ልዩ ቦታ በተፈጸመ የደፈጣ ጥቃት ከፍተኛ ኪሳራ ማድረሱን የእዙ የህዝብ ግኙነት ክፍል ለአንከር ሚዲያ በላከው መረጃ ገልጿል። አርበኛ ንጋቱ የአማራ ፋኖ ሸዋ እዝን ወቅታዊ እንቅስቃሴን በተመለከተ በአጭሩ አነጋግረኗል። የአማራ ፋኖ ሸዋ እዝ እንግዲህ ያው እንደሚታወቀው ከጊዜቱን በመስራት በተለይ ሸዋ ላይ ጠላትም ኃይል በማዳከም ረገድ ከፍተኛ ስራዎች ሰርተዋል። እዲህ አሁንም እንደተለመደው የአማራ ፋኖ ሸዋ እዝ በመራሃቤቴ አካባቢ የሚንቀሳቀሰው ናዶ ክፍለ ጦር ራስ አበበ አረጋይ ብርጌድ በዛሬው ዕለት በብርጌዱ ዋና አዛዥ እና ምክትል አዛዥ አማካኝነት የተሰራ ኦፕሬሽን አለ። በብርጌድ እንግዲህ ሁለት ኦፕሬሽኖች በዛሬው ዕለት ተሰርተዋል ማለት ነው። አንደኛው ጠዋት ማለዳ ላይ መነሻውን ከመራሀቤቴ ፋኖዎች ወዳሉበት ልዩ አጋማ ወደሚባል እንግዲህ እንቅስቃሴ ያደረገው የጠላት ሀይል መንገድ ላይ ደፈጣ በማድረግ እንግዲህ በአማራ ጦር ሰባር ገይ ብሪጌድ ዋና አዛዥ በሀምሳ አለቃ ጥላሁን የተመራው ቡድን ቀድሞ መረጃ ስለነበረው ከመራቤቴ አካባቢ ሲንቀሳቀስ የነበረውን ሀይል ቀድሞ ቦታ ቦታ መያዝና ደፈጣ በማድረግ የጠላትን ሀይል ከጠዋት አንድ ሰአት እስከ ሁለት ሰአት ተኩል ለአንድ ሰአት ተኩል ያክል የፈጀ ጦርነት በማድረግ ጠላትን ከፍተኛ ኪሳራ አድርሶበት የጠላት ሀይል ሙትና ቁስለኛ ሳይሆንም ይኸውም በአፈዘዝ እና በበቃቶ ቀበሌ ልዩ ቦታው አጋሙሃ በሚባል ላይ ደፈጣ ማድረግ ከፍተኛ ሰራ አስተናግዷል ማለት ነው። የጠላት ኃይል ሞትና ቁስለኛ የሆኑ ሰብስቦ ከቦታው ይዞ ሄዷል፣ ወደ ምራቤት የምተመልሶ ወደ አለም ከተማ ማለት ነው። ሌላው ሁለተኛው ኦፕሬሽን በዚሁ በራስ አበበ አረጋ ብርጌድ ምክትል አዛዥ አማካኝነት በማንደፍሮ ጎረምስ አማካኝነት የተሰራ ኦፕሬሽን ነው። ይሄው ከአዲስ አበባ በለሚ አድርጎ ወደ አለም ከተማ ለሚገኘው የመከላከያ ሃይል ሬሽን ጭኖ ሲጓዝ የነበረው ተሽከርካሪዎች ደፈጣ በማድረግ ልዩ ቦታው ጀማ በረሃ የጎፍ በሚባል አካባቢ ላይ ደፈጣ በማድረግ ጠዋት አንድ ሰዓት አካባቢ ደፈጣ አድርጎ ውጊያ ከፍቶታል። የጠላት ኃይል ላይ ከአንድ ሰዓት እስከ ጠዋት አምስት ሰዓት ድረስ ለተከታታይ አራት ሰዓት ውጊያ ሲያድርግ ያረፈለው የራስ አበበ አረጋይ ብርጌድ የጠላት ኃይል ላይ ከፍተኛ ጉዳት አድርሰዋል። የጠላት ኃይልም ነው። በዚሁም የጠላት ኃይል ከፍተኛ ጉዳት ደርሶበት ቦታውም አካባቢውን በደንብ ስለማያቀበውን ልዩ ቦታው በርሴና በሚባል ወንዝ አካባቢ ላይ የፋኖ ኃይሉ መጥቶት ሲንቀሳቀስ ሲሸሽ መከላከያ ያሉ ከፍተኛ ቁጥር ያለው በርካታ ቁጥር ያለው ኃይል በውሃው እንደተወሰደ በሞላ ውሃ እንደተወሰደ ነው። እንግዲህ መረጃዎች የሚያሳዩት ማለት በፋኖ ከፍተኛው ቁጥር በርካታው ቁጥር ሞትና ቁስለኛ ሆኗል። ከዚ የተረፈ የተበተነው ኃይል ደግሞ ራሱን ለማጥረፍ ሽሽት ላይ ያለው ኃይል እንግዲህ ወንዝ ይሻገራለሁ ሲል በውሃ የተወሰደበት ሁኔታ ነው ያለው። እንግዲህ አስከሬናቸውንም ዛሬ አሁን ላይ አሁን በዚህ ሰዓት እየሰበሰቡ በአምቡላንስ እየጫኑ ነው። ይህ ለፋኖም ጉዳት የደረሰበትን የቆሰለውንም፣ የተሰወውንም ሌላው በውሃ የተወሰደውንም ኃይላቸውን ከወንዝ ላይ እየለቀሙ ሰ ያሉት በዚህ ልክ እና ከፍተኛ ጉዳት አስተናግዷል። እንግዲህ የራስ አባረጋዊ ብርጌት ሁለት ኦፕሬሽን ሰርተው በሁለቱም ስኬታማ የሆነበት ቀን ማለት ነው ዛሬ። ፋኖ ንጋቱ እንግዲህ በጎጃምን በጎንደርም በወሎም ከፍተኛ ንቅናቄ እየተደረገ ነው። የአገዛዙ ጦር በወታደራዊ ኪሳራም እንደዚሁም የራሱን ቀሩ ወታደሮቹንም ትጥቆቹንም ለማትረፍ እና ለማዳን ሲል አካባቢዎችን እየለቀቀ ወደ ዞንና ትልልቅ ከተሞች እየተሰባሰበ ነው። እስኪ ሸዋ ላይ ያለው የአገዛዙ ሁኔታ በምን ይመስላል? ሰራዊቱ በምን አይነት እንቅስቃሴ ውስጥ ነው ያለው አብያ? ተመድ ሰራዊ ያው እንደሚታወቀው ከዚህ በፊት ጤና ኃይል ከኮማንዶ እስከ እንዲሁ የባህር ኃይሉንም እግረኛውንም በሰፊው ያሰማራበት ቦታ እንደሆነ ይታወቃል። እጅግ በጣም ከፍተኛ ቁጥር ያለው የመከላከያ ኃይል የአድማ ብተና፣ እንዲሁ በርካታ ቁጥር ያለው ኃይል ያሉ ሸዋ ላይ እንደሚታወቀው ከፍተኛ ከባበድ መሳሪያ ቁጥር ያላቸው እዚህ ሸዋ ላይ ይሁን እንጂ በሸዋ ያለው የፋኖና የመከላከያ ወይም የመንግስት ኃይሉ ትንቅንቅ ከፍተኛ ነው። አሁንም ይሁን ያው ከተሞች እንዲህ በውል የተለቀቁ አይኖሩ እንጂ እንዳንዱን እንቅስቃሴ ጥና በማድረግ ደፈጣ በማድረግ የግንባር ውጊያ በማድረግ ረገድ የጠላት ኃይል ከፍተኛ ጉዳት እየደረሰበት ነው። ከአራት ቀን በፊት እንዲሁ በብሽራ ቤል አካባቢ እዚህ ሸዋ ላይ የጠላት ኃይል እንዲሁ ደፈጣ በማድረግ የደረሰበትም ጉዳት ያው ባለፈ ዘግበናል። አየር ላይ ውለናል። አሁንም ሬሽን ሊያደርስ ተተኳሽና ምግብ ለሰራዊቱ ሊያደርስ የሚንቀሳቀስ ተሽከርካሪ እንዲሁም ከከተማ ከአንዱ ከተማ ወደ ሌላ ከተማ ሰራዊት ሲይዞ የሚንቀሳቀስን ኃይል የመንግስትን ኃይል ደፈጣ በማድረግ ግንባሩ ውጊያ ማድረግ ከፍተኛ ሲያር እያደ በፊት የነበረው እንቅስቃሴ እንግዲህ እንደሚታወቀው ፋኖ ወዳለበት አካባቢ በመሄድ የተወሰነ ጉዳት ለማድረስ ይሞክር ነበር። አሁን ግን ያን ትቶ ሬሽ ለማድረስ እንኳ ያልቻለበት ሁኔታ ነው ያለው እና አሁንም ጭንቅ ላይ እንዳለ ነው የሚያሳየው። የፋኖ ኃይሉ ደግሞ ተጠናክሮ የጠላት ላይ ወይንም የመከላከያ ኃይል ላይ ጉዳት እያደረሰ ያለበት ሁኔታ ነው ያለው በሸዋ ፋኖ በጎጃም በፋኖ ስም ዘረፋና ግድያ የሚፈጽሙ ኃይሎች ላይ እርምጃ እየወሰደ መሆኑን አስታወቀ። ሕብረተሰቡ በፋኖ ስም ድርጊቱን የሚፈጽሙትን በመጠቆም ትብብር እንዲያደርግም የአማራ ፋኖ በጎጃም ጥሪ አቅርበዋል። በሌላ በኩል ከትላን ጀምሮ በመሸንቲ በመራዊ ካገዛዙ ሰራዊት ጋር ከፍተኛ ውጊያ መደረጉን የገለጸው የአማራ ፋኖ በጎጃም የአንደኛ ክፍለ ጦር በተለይ በመራዊ በርካታ ያገዛዙ ወታደሮች ከጥቅም ውጪ ማድረጉን ገልጿል። የክፍለ ጦሩ ህዝብ ግንኙነት ኃላፊ አርበኛ ሙሉ ሰው ሰሞኑን የክፍለ ጦሩ አንደኛ ዓመት የትግል ጉዞን በተመለከተ በተዘጋጀ መድረክ ላይ ጥቃት ለመፈጸም በተንቀሳቀሰው የአብይ አህመድ ሰራዊት ላይ ከፍተኛ ጉዳት እንደደረሰበት ለአንከር ሚዲያ ገልጸዋል። በአገዛዙ የሰላም ሚኒስትር ሰሞኑን የተሰራጨውን መልእክትም ውሸት ከማያልቅበት ስርዓት የሚጠበቅ ነው ሲል አጣጥሎታል። ጠላት የሚገኘው በኖርማሊ በሁለትና በሦስት ኪሎ ሜትር ራዲየስ ውስጥ ነው። እዛ ላይ የአማራ አብዮት የአማራ ካምፕ ጎጃም አንደኛ ጦር ባህር ዳር ብርጌድ እያከበረ ይገኙ ነበረ። በዓሉን ለማጨናገፍ እንግዲህ ወደ ሦስት ይዞ ከባህር ዳር ከተማ ወጡ። በዓሉን ለማስተጓጉል ተንቀሳቅሶ ነበር። ያኔም ጀግኖቹ የባህር ዳር ብርጌዶች በዓሉን እየተከበረ የተወሰኑ ሻለቃዎች ቀጡ ወደ መጣበት መልሶ የተወሰነ ሀይለ ዙ አሳድሮ አስክሬኑን እንኳን ሳይለቃቅም በየውሃው ከቶ ሁሉ ነው የሄደው። በተመሳሳይ መሮዊ ከተማ መውጫ ላይ እንግዲህ ጠላት አንድ ቤተ ክርስቲያን አዘግቶ ነው የከረመው። ይህ ቤተ ክርስቲያን ተክለ ሃይማኖት የሚባል ገዳም ነው። ይህ ገዳም ምሽግ ዙሪያውን በመቆፈር ላይ የነበሩ መነኮሳትን ና የቄስ ተማሪዎችን በማሰደድ መረዊ መግቢያ ላይ የሚገኝ አብያተ ክርስቲያን ነው ላይ የነበሩ መነኮሳትን ቦቱን አውጥቶ ሌላ ቤተክርስቲያን ወስዶ ወጥ እንደነበረ ከዚህ በፊት በተለያየ መንገድ በግልጻችን ይታወቃል። ይህም ሀይል እንግዲህ ያን ቦታ ሙሉ አጠቃላይ መሮይ መግቢያ ና መውጫ ይቆጣጠርልናል ብለው ሞርተር ዙና ዲሽቃዎችን ጠምደው ወደ ከተማ የሚደረገውን እንቅስቃሴ የሚገጡበት ቦታ ነበረ። እዚህ ቦታ ላይ እንግዲህ ጀግኖቹ የአማራ ፋኖ ጎጃም አንደኛ ክፍለ ጦር ኮይል ታደሰ ነብር ግን ሁለቱ ሻለቃዎችን በመያዝ ማለት ሁለቱ ሻለቃዎች አበሬማም ሻለቃ ና ሻምበል በመርጌት መሻለቃን በመያዝ ባላት መዛ ተራራ ላይ አስመጥለው ሙትና ቁስለኛ አድርገው እንግዲህ ያን ተራራ ተቆጣጥሮ እዛው መሮ ያለ የወገን ሀይል ተቆጣጥሮ ከተማ እንግዲህ እንደለመደው ከከተማው ላይም የውጭ ኃይል ገባ ቀጥቅጣት እየቀጣቸው ነው የነበረ። ነገር ግን እንደሚታወቀው ሁሌም እንደሚያደርገው ሁሉ ወደ ንጽዋን መተኮስ ሲጀመር ንጽዋን እንዳለማስንትን ሲባል ያም ቦታ ተቆጣጥረን መረዊ መግቢያውን ና መውጣውን ተቆጣጥረን አጠቃላይ ይህ እንግዲህ ከስምንት ወር በፊት ነው። ከስምንት ወር በፊት እንዲህ እንዲህ እንዲህ ሲባል ነበረ። መሳይና የባበሩት ዛሬ የት ናችሁ ያላችሁ ዛሬ ዛሬ ተካሂዱ በሚል ማ የዛሬው መሳይ ደግሞ እንግዲህ ስሙት። የቅድሙ ከስምንት ወር በፊት ነው። የዛሬው ደግሞ እንዲህ ይላል። የሚካሄዱትን የልና ተጋድሎች በተመለከተ ዛሬም አንዳንድ መረጃዎችን ወደ እናንተ ለማድረስ ነው፣ በልዩ የዜና ክፍለ ጊዜ የመጣ ነው። በባህር ዳር የአማራ ፋኖ በጎጃም ልዩ ኦፕሬሽን በማካሄድ በመኮድ መከላከያ ኮንስትራክሽን ድርጅት እና በአውሮፕላኑ ማረፊያ ላይ መጠነኛ ጥቃት መፈጸሙም ተሰምተዋል። እሱን በተመለከተ መረጃዎች አሉ። በወሎ እንደዚሁም በጎንደር የተለያዩ አውደ ውጊያዎች እንደተካሄዱ ሰምተናል። የአማራ ፋኖ በጎጃምም መግለጫ አውጥቷል። እነዚህን በተመለከተ ከዘውተር ተሳታፊያችን ጋር መረጃውን አስተያየቱንም እንቀበላለን ማለት ነው። በጣም አመሰግናለሁ። እስኪ ከባህር ዳሩ ኦፕሬሽን እንጀምርም። ምንድን ነው የሆነው? ባህር ዳር መሳይ፣ እንግዲህ በአማራ ክልል ሁለት ዓመት ለሚጠጋ ጊዜ የአገዛዙ ጦር በከፍተኛ የጦር ኃይል ታጅቦ በድሮን በላይ በጀቶችን፣ በከባድ መሳሪያዎች፣ በቡድን መሳሪያዎች፣ በበርካታ እዞችና ክፍለ ጦሮች ተደራጅቶ ሁለት ዓመት ሙሉ ጦርነት ቢያደርግም ፈቅ ያለ ድል፣ በአይን ሊታይ የሚችል ድል ያገኝ አልቻለም። ነገር ግን እነሱ በድስኩራቸው ከጠቅላይ ሚኒስትሩ ጀምሮ ኢታማ ቆይ ቆይ ቆይ ቆይ ቆይ ቀዳዳው እንደ አራት ኪሎ እንገባለን ብላችኋል ነበር። እንደ ሁለት ዓመት ፈጄ እኮ ለምንድን ነው በአራት ቀን አራት ኪሎ ያላችሁ ቀዳዳዎች አይደላችሁ? እንደ ፈቅ የሚል ድል የለም ማለት ምን ማለት ነው? እንደው ከእናንተ ግምነት እናንተን የሚሰማው ግም ነው የሚያናድደኝ። አሁን በቅርብ ቀን ከሶስትና ከአራት ቀን በፊት የመለቃቀም ስራ ነው የቀረን የፋኖ ኃይሎችን ጉዳት እንዳያደርሱ አድርገን በትነናቸዋል። አሁን የመለቃቀም ስራ ነው የቀረን። ከአስር ሺህ በላይ የፋኖ ኃይሎችን ማርከናል። ከእንግዲህ በኋላ በአማራ ክልል ወደ ልማት ብቻ ነው ልንዞር የምንችለው እንጂ ከእንግዲህ በኋላ አማራ ክልል ላይ መከላከያን የሚገዳደር ኃይል የለም ብለው ተናግረው ሳይጨብሱ እዛው አፍንጫቸው ስር ላይ ከባህር ዳር ከተማ፣ ከክልሉ ከተማ በቅርብ ርቀት ላይ የሚገኝ ኤርፖርቷው ጎን ላይ የሚገኘውን መኮድ ወይም የመከላከያው ኮንስትራክሽን ድርጅት እና የኢትዮጵያ አየር ኃይል ዋና የአማራ ክልል የምዕራብ እዝ ዋና ማዘዣ ጣቢያ ላይ የፋኖ ኃይሎች ከፍተኛ የከባድ መሳሪያ ውጅብ ሲያወርዱበት ነው የዋሉትኝ። የጣናው መብረቅ፣ በተለይ የጣናው ረተው ወረተው፣ ተረጋጉ። ማሸበር እኮ ይቻላል። ይኸውልህ ወንድሜ፣ ግሞች እናንተ ባንዳዎች፣ ሀገር አጥፊዎች እንዲሁ ስለምታወሩት አታውቁ፣ ስለምሰሩት አታውቁ። በእርግጥ ባንዳነት መሸጥ ነው ራስን ቁስ ማድረግ ስለሆነ ነው እንጂ፣ ምን ማለት ነው? ማሸበር ይቻላል እኮ። እኔ አሁን እዚህ ተነስቼ የሆነ የሆነ ነገር በያዝኩት መሳሪያ ምናምን የሆነ ቦታ ላይ ባረግ አሸነፍኩ ማለት ነው። አጥፍቶ ጠፊማ ትሆናላችሁ እኮ ከዛ የተሻገር አትሆኑም። ነው የኛም እኮ አጥፍቶ ጠፊነት ከሆነማ በርቱ፣ ያው እስክትቀበሩ ድረስ በየውስጥ ለው ሴት ጾታ እየቀየራችሁ፣ ቄስ እየመሰላችሁ፣ ሸህ እየመሰሉ የሚልከሰከሱት ይሄ በባለቤትነት በኃላፊነት መንግስት እንደ አባት የህዝቡ ባለቤት ሆኖ ስለሚያስብ እናንተና እናንተን የላኩት ደግሞ ሁሉም ነገር ቢያልቅ ደስታቸው ስለሆነ የህዝብ እልቂት ደንታቸው ስላልሆነ ሀገሪቱን ስለሆነ የሚፈልጉት እንደናንተ አይነት ወራዳዎችን ቀጥረው ይሰራሉ። መንግስትና መከላከያ ስራ ደግሞ በኃላፊነት ስለሚሰራ እንደዛ ነው። ለምጣዱ ሲባል እያለ አይጦች ስለቆያችሁ አንድ ቦታ ላይ ዘው አፍንጫው ስር ሁለት ዓመት በአራት ቀን አራት ኪሎ ብለህ ነበር። ሁለት ዓመት ሞላ። ዛሬም እንደ ጀግና ታውራለህ። ድል አቅቶታል መንግስት ትላለህ። ማን ነው ድል ያቃተው? ማን ነው ብዙ አቅዶ የቀረው? በድሮንም ምንም ሰማይና ምድሩን ሁሉ መጠቀም ይችላል መንግስት። እበልጠዋለሁ አሸንፏለሁ የሚል እብሪት ተሞልታችሁ እንደነበርም። መጠየቅ ሰዎችም ይጠይቁ እናንተም መልሱ። እኔ በጣም የምታሳፍሩ ናችሁ። ቀጥል። ሁለት ከሌሊቱ ዘጠኝ ሰዓት ተኩል እስከ አስራ አንድ ሰዓት ድረስ በተደጋጋሚ ከባድ መሳሪያ ጥቃት አድርሶባቸዋል። በካምፑ ላይ ቁሳዊ ወታደራዊ ክሳራ እንደደረሰ ነው የደረሰኝ መረጃ የሚያመላክተው። እንግዲህ የፋኖ ኃይሎች ከቀን ወደ ቀን በጣም በከፍተኛ ደረጃ ኃይላቸውን እያጠናከሩ መጀመሪያ በቁመ ጠብቀኝ እና በነሱ እንዳሉት በተወሰነ ቁጥር ክላሽ ነው ውጊያውን የጀመሩት። አሁን ከቡድን መሳሪያ አልፈው ከባድ መሳሪያዎችን ታጥቀው የቤዝመንቶችን የመከላከያ ዋና ማዘጃ ጣቢያዎችን፣ የመከላከያ ኮንስትራክሽን ድርጅት፣ የመከላከያ አየር ኃይል የሄሊኮፕተርና የሚል ግምድብ የተባለውን ቦታ ዛሬ ደብድበዋል። በእርግጥ መከላከያ እስካሁን ድረስ ሚዲያም በተለያዩ ውጥሮችን መግለጫ አልሰጠም። ነገር ግን ተጨባጭ መረጃዎች የሚያሳዩት ከፍተኛ ድብደባ እንደተፈጸመበት እና በዛ አካባቢ ጉዳት እንደደረሰበት ነው። ከአካባቢው ምንጮቻችን የደረሰን መረጃ የሚያመላክተው እንግዲህ ቀደም ሲል ያነሰዋል በከፍተኛ የአገዛዙ ወታደራዊ ሹማምንቶች በኩል የሚገለጸው የሚነገረው ነገር ለሕብረተሰቡ ከፍተኛ የሆነ የመረጃ የተሳሳተ መረጃ የማድረስ ያለ ኧረ፣ ተው መሳይ ተው፣ ተው፣ አንተ እንኳን የተናገርከውን የሚሰማ አለ ቀፎ እኛ እኮ ዚህ ተቀምጠን ነው የምናወራ። ምን አይነቱ ትቢ ያነበናት መንግስት ምናምን። እያንዳንዱ ሰው እኮ የሚኖረው ነው የሚያውቀው። መንገድ የተዘጋበት የተዘጋበትን ያውቃል። ማን እንደዘጋበት ያውቃል። ማን ሰው እንደሚያግት ያውቃል። ማን ልጆቹን ከትምህርት ቤት እንደከለከለ ያውቃል። ማን ትምህርት ቤት እንደሚያወድም ያውቃል። ማን ሴት እንደሚደፍር ያውቃል። ማን የሻብያ አተላላኪ እንደሆነ ያውቃል። ማን ከወያኔ ጋር እንደሚሰራ ያውቃል። ማን ከግብፅ ጋር እንሰራል እንደሚል ሁሉን ነገር እኮ እናውቃለን። አታውቅም አንተ አንተ ቀፎ የተረገምክ ትቀደዳለህ እንዴ መግለጽ የሚቻለው ምክንያቱም መሬት ላይ ካለው ሁኔታ ነባራዊ ሁኔታ አንጻር በአዛዦቹ የሚገለጸው ነገር ፈጽሞ የሚገናኝ አይደለም። ዛሬ እንኳን የሌተና ጀነራል ብርሃኑ በቀለ የሚባለው የቀጠናው የኮማንድ ፖስት ኃላፊ የተናገረውን መጥቀስ ይቻላል። ጽንፈኛውን ኃይል በመደምሰስ የክልሉን ሰላም አስተማማኝ በማድረግ ላይ እንገኛለን የሚል መግለጫ ነው የሰጠው። እውነት ለመናገር ይሄ ጀነራል ብርሃኑ በቀለ የሚባለው እንዲህ አይነት ቃል ቃሉም ሳይገለጽ እንዲህ አይነት መግለጫ ምናልባትም ለአስረኛ ጊዜ መስጠቱ ነው። ይህንኑ መግለጫ መልሰው መላልሰው ቀኑን ብቻ እየቀየሩ የሚያቀርቡ ነው የሚመስለው። በዚህ ደረጃ ለህብረተሰቡ የተሳሳ መረጃ እያቀረቡ በጎን ደግሞ ልጆችን እያፈሱ ህጻናትን እያፈሱ ለዚህ ጦርነት መናጆ እያደረጉበት ያለው አካሄድ እጅግ አሳዛኝ ነው። ምን ጨነቀ፣ ምን ጨነቀ? በቃ ማንን ትታችሁት እናንተ እቤት የተቀመጠም ቢሆን ከትምህርት ቤት ከከለከልከው፣ ሰርቶ እንዳይበላ ካረከው፣ አንዳንተ አይነቱን ተባይ ከምድሩ ላይ ካላጠፋ ቢቀመጥም ቆሞማች ነው። አሁንስ ሰልጥኖ ለሀገሩ ዓላማ ላለው ሞት ይሞታል። እንደናንተ አይነቱ ባንዳዎችን ከሀገሩ ላይ ላንዴና ለመጨረሻ ጊዜ በመጥረግ ኢትዮጵያን በማስቀጠል ዋጋ ከፍሎ ያልፋል። ባንዳን በማጥፋት ማለት ነው። ስለዚህ ለዛ ህፃናት ታፈሱ ምና ምን አገባህ? ጦርነት አለ እንዲያወጭከው አዲስ አበባ እንደ ሞቃዲሾ እናደርጋታለን አላላችሁ እንዴ? ስለዚህ ሽብር የምታወሩ ሽብርተኞች፣ እዝነት ስለ እዝነት እንዴት ታወራላችሁ? አታፍሩ? ማፈሪያችሁ ተበላሸ። ኢሳያስን ጠይቀው። አሰብን ስናገኝ የኤርትራ ህዝብም የትግራይ ህዝብም ነጻ ሲወጣ አንተን የሚጋልቡትና ሌሎችም የኢትዮጵያ ጠላቶች በይፋ ሲቀበሩ ታያለህ። አሁን ታያለህ። ለዛ ነው እንደዚህ የምትንጠረጠረውና ቅድም ከስምንት ወር በፊት ያወራውን አለ ዛሬም እንደዚህ አለ። ትናንትና ጠይቃቸው በመተማ አካባቢ እኔ እነግርሃለሁ። በየቦታው ላይ የሚሆነ እኔ እነግርሃለሁ። ትናንትና ቁጥር እስከሚሰለች ድረስ ቢሞቱም እናንተ ክፎ ስለሆናችሁ ነው። ስንቱን ወጣት የምታስጨፈጭፉት ስንት ወጣት እየሞተ እንደሆነ በማያውቀው ከመከላከያ ጋር ከተራራ ጋር ሄዶ እየተላተመ ስንት ሰው እያለቀ እንደሆነ እያየ ነው። ነገር ግን እናንተ ትምህርት ቤት ዘጊዎች፣ እናንተ መሰረተ ልማት አውዳሚዎች እናንተ ዕልቂትን ብቻ ተናግራችሁ ለዕልቂት የምትጋብዙ ሰዎች፣ እናንተ ከደም ወጦ የደም ንግድ ብቻ የምታጣድፉ ሰዎች፣ መሪናችሁ መሪናችሁ እያላችሁ ከፋፍላችሁ የምታባሉ የአማራን ሕዝብ እርስ በርሶ አባልቶ ለማጫረስ የምሰሩ ክፉዎች፣ እግዚአብሔር ማዕት ያውርድባችሁ፣ ፈጣሪ ይፍረድባችሁ። ነው ምሎ ሱፋኖች ካለቁ በምትሉ ደረጃ ለቀማ ብቻ ከቀረም ለምን ልጆቻችንን ትወስዳላችሁ? ብለው መጠየቅ ያለባቸው ጊዜ ላይ የደረሱ ነው የሚመስለው። ከዚህ አንጻር መታየት አለበት። ኮሚኒቲ ላይ አለልህ አማራ ክልል እንዴት ነው እናንተ ካሸነፋችሁ አማራ ክልል አፈሳለን። አንተ ደግሞ ቀዳዳ ተረጋጋ። ኦሮሚያ ክልል ያላችሁ የነበረው ዛሬ ደግሞ ገንዳ ውሃ፣ ትናንትናም እንደዚህ በሁሉም በአማራ ክልል ላይ ወደ ሁሉም ተቋማት እየገባ ነው። አድማ ብተ ነው አርህን እያበላልን አድማ ብተነው ምን ይሻው ሀገሩን ለመጠበቅ። አመራሩ ሁሉ እልከሰከሳለሁ ያለውም ተልከስክሶ እዛው ከነሱ ጋር ጠፍቷል። አሁን ያለው ኢትዮጵያን የሚያሻግር አመራር እየተበጠረ እየጠራ እውነትን ብቻ የሚወድ ወደፊት እያሸነፈ በጀግንነት እየሄደ ነው። መከላከያ ሰራዊቱን የፀጥታ ጥምሩ ላይ ያለው የፌዴራል ፖሊስ ሁሉም የፀጥታ ያለው በሚገባ እየሄዱ ነው። ይሄ አፈሳ ምናምን ለምትለው እኔ ራሱ ትንሽ እድሜ እንደውና ቤተሰብ ስላለኝ ነው እንጂ መግባት እፈልጋለሁ። እዚህ ያለው እንደዚ አይነት ስሜት ነው። እንደናንተ እንዳይመስላችሁ፣ ህ ወንድሜ ሀገር ነው፣ የሀገር ጉዳይ ነው። ስለ ቤተሰብ ስለ ትዳር አይደለም እያወራን ያለ ነው፣ ስለ ሀገር ነው። እናንተ ሆድና ምላስ ብቻ ነው ያላችሁ፣ አንገትና ጭንቅላ ስለሌላችሁ ምንም ልታስታውሱታችሁ፣ ቀጥሉ እስኪ፣ ቀደዳችሁ ይሰማ ሸኒ ነው ብለን ለመንጠራጠር ደረጃ ድረስ ነው። አንደኛ እነሱ በሚዲያ እየተናገሩ ያሉት አቅማቸው ተመቷል፣ የጀርባ አጥንታቸው አከርካሪያቸው ተሰብሯል፣ ተበትነዋል፣ እርስ በእርሳቸው እየተዋጉ ነው፣ ከእንግዲህ በኋላ በዛ አካባቢ ጥይት አይተኮስም እያሉ ነገር ግን በትንንሽ ከተሞች ሳይቀር በጥምር ጦሩ ከባድ መሳሪያዎችን እና ማሸንፍ እኮ ነው አንተ፣ በቃ ተሸነፈዋል ምናምን እያላችሁ ከሆነ ማሸንፍ ግቡኑ ግቡኑ ቡድን መሳሪያዎችን በሻለቃ በክፍለ ጦር ደረጃ ተደራጅቶ እነሱ በተለይ ተቆጣጥረው በሚገኙት ከተሞች ላይ ወታደራዊ አፈና በመፈጸም ወጣቶችን በተለይ ለውትድርና ሙያ ያልደረሱ ወጣቶችን በተለያየ ሰበብ አስባብ በመደለል እምቢ ሲላቸውም ደግሞ አፈና በመፈጸም ከእናቶቻቸው ጉያ እየነጠቁ ወደ ወታደራዊ ማሰልጠኛዎች እየወሰዷቸው ይገኛል። በእርግጥ መሳይ በአማራ ክልል በበርካታ አካባቢዎች ይህ ነገር ከሽፎባቸዋል። የአማራ ፋኖ በወሎም እንዲሁ የአማራ ፋኖ በጎጃም በተለይ ደግሞ የአማራ ፋኖ በጎንደር በስቴ በስማዳና በጋይንት አካባቢ ሊሰለጥኑ ታፍነው ሲሄዱ የነበሩ የ የአማራ ተወላጅ ወጣቶችን የአማራ ፋኖ በተለያዩ ግንባሮች ላይ መክቶ በማስቀረት ከነህይወታቸው ህይወታቸው ለቤተሰቦቻቸው እያስረከበ ነው የሚገኘው። እንግዲህ በዚች ሀገር ላይ ክልሉን እያሸበረ ያለው መንግስት ሲሆን፣ በክልሉ ግን መረጋጋት እንዲመጣ ወጣቶች ተረጋግተው ከቤተሰቦቻቸው ጋር እንዲቀመጡ ለማድረግ ግን ፋኖ ኃላፊነቱ ወስዶ ከመሞችና ከመቁሰል እንዲሁም ወደማይፈልጉበት ጦርነት እንዳይገቡ ለማድረግ ከፍተኛ መስዋዕትነት፣ የራሱን ሰራዊት ሰውቶ ሰባትና ስምንት ታታ መኪናዎችን ተጭ ታሁን ጃጎቴ ጎቴ አው ይህንን እንዳንተ አይነት ደንቆሮ ለሚጋልበው ንገረው። አሁን እንኳ ስምንት ሰዓቱ ነው። 85 ሺህ ሰው አይቶታል ይላል። የፈለገውን ያክል ሂድ፣ ያንተ ኖር የሚሰማ ካለ በትንሹ መሰረተ ልማት መስተጓጎሉ፣ ትምህርት ቤት መዘጋቱን የማያቅ ካለ መምህራን፣ ተማሪዎች ሀያ ተማሪዎች ጨፈጨፍን የሚለው የማይሰማ ካለ ንገረው፣ ይስማህ። ቀጥል፣ በርታ። ወደድም ተጠላም ምን ልታደርግ ነው? አንቴን የምታወረው ይሄን ወሬህ እንድታወራ ከቀጠረ ኃይል ጋር እውነቴ ነው የምልህ፣ ከመሬት በታይ ትቀበራለህ። የኢትዮጵያ ጀግኖች ኢትዮጵያን ከፍ ከፍ እያደረጓት በሀያልነቷ ከዓለም ህብረተሰብ እኩል ከዓለም ሀገራት እኩል የምትሰለፍ ሀገር ኢትዮጵያ ትሰራለች። ኢትዮጵያ ታበጽህ ደው ያሀበ እግዚአብሔር ኢትዮጵያ ታሸንፋለች። እሱን ነው የማረጋግጥልህ። አንተም ተቀደድ፣ አንተን እየተከተለ የሚቀደደው የሚቀደድ። ኢትዮጵያ ግን ትቀጥላለች።